ተረት የላም በረት አላችሁ፣ ልጆች። በድሮ ጊዜ አንድ ሽንኩርትና አንድ ቲማቲም ይኖሩ ነበረ። ታዲያ ሽንኩርት ሁሌ ቆዳዋ ተልጦ መከተፋ ይበልጥ ያናድዳት ነበረ። ምን አለ እንደ ቲማቲም ቆዳ ሳይላት ብከተፍ ብላ ሁሌ ታስብ ነበር። ነገር ግን በሽንኩርት የሚጠቀሙ ሰዎች በሙሉ ቆዳዬን ይገፉታል። ሽንኩርትን በጣም ስለምትናደድ ልክ ቆዳዋን ሲገፏት ኃይለኛ ያለው ሽታ ከሰውነቷ ውስጥ በማውጣት ሰዎችን በጣም ታቃጥላል ታስለቅሳቸውም ነበር። ቲማቲም ግን አንዴ ቢቀቅሏት፣ ቆዳዋን ቢገፏት፣ ቢጠፏት ምንም አትልም ነበረ። ከዕለታት አንድ ቀን የመንደሩ ሰዎች እንዳ ለተሰበሰቡና ከዛሬ ጀምሮ አሉ በሽንኩርት መጠቀማችንን ማቆም አለብን አሉ ሁሉ ምክንያቱም አሉ አይናችንን እያቃጠለችን እያቃጠለችን እያቃጠለችን ልታጠፋው ነው ብለው ተማከሩ። ከዚህ በኋላ በሽንኩርት ሳይሆን በጥሩ ቲማቲም በደንብ አሳምረን ምግባችንን እንሰራለን አሉ። ከአሁን በኋላ በሽንኩርት መጠቀም አቁመናል አሉ የመደሩ ሰዎች በእሷ የሚጠቀም ሰው በማጣቷ በቃ ቀን በቀን መበስበስ መበስበስ መበስበስ ቀጠለች። ከዕለታት አንድ ቀን የመንደሩ ብልህና አዋቂ የሆነ ሴትዮዋ ወደ ሽንኩርት መጣች። ሽንኩርትዬ አለቻት። እሷም አቤት አለች። ከዛን እኔ እኮ በጣም ነው ሽንኩርትዬ የምወድሽ አለቻት ሴትዮዋ። አንቺ የሌለሽበት ምግብ በጭራሽ አያምረኝም፣ አይጣፍጠኝም አለች። ስለዚህ ሽንኩርትዬ አለቻት። ከዛሬ በኋላ አንቺን ስንልጥሽ ቆዳሽን ጆሮችን ላይ እናንጠለጥልሻለን አለቻት ታዲያ አንቺ ማቃጠልሽንና ማስለቀስሽን ማቆም አለብሽ አለቻት ከቲማቲሙን ትበልጫለሽ አለቻት ታዲያ ግን ማቃጠልሽንና ማስለቀስሽን ማቆም አለብሽ አለቻት በሴትዮዋ ንግግር በጣም ተስማማች ከዛን ቀን በኋላ የመንደሩ ሰዎች ሽንኩርትን ሲልጡ ሁሉ ጆሯቸው ላይ ያንጠለጥሏ ጀመ። እሷም ማቃጠሏንና ማስለቀሷን አቆመች። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች ከዚህ ተረት የምንማረው መፎካከርና እኔ በልጣለሁ እኔ በልጣለሁ ማለት የለብንም። ስለዚህ ራሳችንን ችለን ባለንበት መንገድ መጓዝ አለብን። እሺ ልጆች፣ ጎበዞች። በሉ ቻው፣ ሳምንት እንገናኝ፣ እሺ